ተሰናለኝ እኮ እኔ እኮ ነግሬሻለሁ እኮ ከዚህ በላይ ምንም ነገር ማድረግ እንደምችል አቶ ቀይረሽ ገባ። ለምን ካሜራ ከመኝታ ቤት አትገባም ነበር? ምን ማለት ነው?

ሰላም ጤና ይስጥልኝ። ውድ እና የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? ሁሉ ሰላም ነው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንግዲህ እንግዲህ ዛሬ በጣም በሚደብር በሚደብርና በጣም በሚያስጠላ ሁኔታ ነው የመጣሁት። ምክንያቱም በእኔ ምክንያት ሳይሆን አንዳንድ ሰዎች የሰው ማንነት የማያውቁ አሉ በዚህ ምድር ላይ ማለት ነው። ምክንያቱም የሰውን ክብር የሚነካ ነገር የሚናገሩ ሰዎች አሉ። ያው አንደኛም ለዩቱብ ይሆን ወይስ በምን አይነት ምክንያት እንደሆነ አይገባኝም ግን የሚናገሩበት መንገድ ግን በጣም እጅግ የሚያሳዝን እና የሰው ሞራል የሚነካ የሰው ሞራል የማይጠብቁ ብዙ ባለጌ ሰዎች አሉ። ለምሳሌ አሁን ይሄ የሆነ ከአንድ ብርሃን ዩቱብ ከምትባል ልጅ ጋር የሰራ ልጅ ምን ብሎ እንደተሳደበ በእውነት በጣም የሚያሳዝን እና በጣም የሚገርም ነገር ነው። ምክንያቱም እኛ የማዳም ቅመሞች እኛ ገረዶች ለማን እንደምንለፋ እና ለማን እንደምንደክም የታወቀና የታወቀ ነገር ነው። ስለዚህ እንዴት አንቺ ገረድ ብሎ ይሳደባል? እንዴት እንዴት እንደዚህ አይነት ቃላት ይናገራል? እኔ ቪዲዮን አይቼ በጣም ገርሞኝ ገርሞኝ ገርሞኝ፣ ብዙ ሰዎች ተቀባብለውታል። ኮመንት ላይ ብዙ ልጆች ተናግረውታል። ግን እንዴት ገረድ፣ አንቺ ገረድ ምን ይዘሽ መጣሽ ብሎ ከፍ ዝቅ አድርጎ በገዛ ቤቷ ገብቶ እንደዚህ ማድረጉ በጣም እጅግ የሚያሳዝን ነገር ነው። ስለዚህ እኛ የማዳም ቅመሞች ገረድ ብንሆንም ለማን አላማ እንዳለን ለማን እንደምንለፋና እንደምንደክም ሀቅና ሀቅ የታወቀ ነው። ስለዚህ በዚህ ደረጃ ሊዘልፈንና ሊያዋርደን አይገባም። እና አንቺ ገረድ ምን ይዘሽ መጣሽ? ኧረ ጭራሽ የሚገርም ሰው ነው። እሷ ራሱ በጣም ተናዳ ከሚባለው በላይ በጣም ተበሳጭታ ስልኳን ሁሉ ነው ወርውራ የሰበረችው። ስለዚህ ይሄ ሰውዬ ምንድነው የሚፈልገው? ምንድነው ከእሷ የሚፈልገው? ምንድነው ከኛ የሚፈልገው? ገረድ እያለ የሚሰድበን እኛ ገረዶች እኮ በስራ ነው ነው ለሀገር ታክስ የምንከፍለው፣ ለሀገር ብዙ መዋጮ የምናደርገው፣ ለታመመ የምንረዳው፣ ለተቸገረ የምንረዳው። እኛ የማዳም ቅመሞች ገረዶች ነን። ይሄ ሊገባክ ይገባል። ኦኬ። አንተ ግን ገና ይቱ ማሳመሪያ ይቱ ማድመቂያ ብለህ ግን ሰውን ባልተገባ መልኩ የሰውን ክብር የሚነካ ነገር መናገር የለብህም። እቺ ገረድ የምትለዋ ነገር በጣም ውስጤን ነው ያሳመመችኝ ከሚባለው በላይ። ግርድና ነውር አይደለም እኮ ስራ ነው የተከበረ ስራ ነው። ዛሬ ላይ ይህም እንደ ኢትዮጵያ ውስጥ ስንት እንደኛ አይነቶቹ ገረዶች ስንት እንደሚጠቀሙ ስንት እንደሚያገኙ ስንት እንደሚሰሩ ተው እንጂ አመጣጠፍም ማወቅ አለብህ። ከአንተ አይጠበቅም። ይሄ በጣም ነውር ነው። በዚህ ደረጃ ልትነቀን አይገባም። አንተ ማን ስለሆንክ ነው እኛን ገረድ ብለህ በምትሰድበን? ስለዚህ እኛ ገረድ የምንባል ሰዎች አይደለንም። ስለዚህ ለምትናገረው ነገር አደብ ይኑርህ። አደብ የሚባል ነገር አለ። ገባክ? እንዴት አንተ ገረድ ብለህ ትሳደባለህ? በሩ አስቸግሮኝ ነው ለዛ ነው። ወደዛም ብዙ ነው። እና ገረድ ብሎ በመተሳደቡ በጣም ተሰምቶኛል። እኔ እንደኔ የተሰማው የማዳም ቅመም እጅ ያውጣ። የእውነት እንደምላችሁ ይሄ ልጅ በጣም ሊታረምና ሊታረም ይገባል። ገረድ ነሽ አንቺ፣ ምን ይዘሽ መጣሽ? አንተስ የትኛው መኪና የትኛው ቤት የትኛው እንትንህ ነው ራስ የደረቅክ ነገር ባለጌ፣ ሰውን ተሳዳቢ ታደርጋላችሁ። ግን በጣም የምታሳዝኑ ነገር ናችሁ። ግን አንቺ ገረድ ምን አምጥተሽ ነው? ከፈለግሽ እኔ ቤትሽ ውስጥ መቀመጥ እችላለሁኝ። ከአንቺ በላይ ቤት አለኝ። ኧረ ብዙ ብዙ ነው ያወራው ብዙ ብዙ ነገር ነው ያወራው። እና ይህ ተገቢ ያልሆነ ነገር መናገር በጣም ጥሩ አይደለም። ብንተሳሰብ እና ብንከባበር ጥሩ ነው። ገረድ የምትለው አቃላት ይሄ ለሁላችንም ሕመም ነው። ለሁላችንም ሕመም፣ ምክንያቱም እኛ ገረዶች ነን እኮ አገርን ቀና የምናደርገው ለተቸገረ ምንረዳው ለታመመ የምናግዘው። አላየህም? እንደዚህ ያሉ የማዳም ቅመሞች ምን ያህል ለሰው እንደሚደርሱ ምን ያህል ለሰው እንደሚጠቅሙ አንተ ግን ገረድ ብለ በሙሉ አፉ ይሄን መናገር ራሱ በጣም ነውር ነው። እንኳን አሁን አደም ድሮ ባልሰለጠነው ዘመን ራሱ ገረድ ተብሎ ሰው አይሰደብም። ለአንተው ገረድ ማለት በጣም ዝቅ ያለ ሰው፣ በጣም የተዋረደ ሰው ሊመስል ይችላል፣ ግ ለኛ አይደለም፣ ለኛ ክብራችን ነው። ገባክ? ገረድ እኮ ማለት ሰራተኛ ማለት እኮ፣ ሰራተኛ ማለት ደግሞ ማንኛውም ሰው ሰራተኛ ነው። በቢሮም የተቀጠረ በሰው ቤትም የተቀጠረ በማንኛውም ቦታ ሰራተኛ ማለት ነው። ስለዚህ ይሄኛ ምንም ሊያሳ እንት ሊለን አይችልም። ግን አንተ መስሎህ ነው። አነጋገርህ ግን ብትቆጠብ ጥሩ ነው። ለምታደርጋቸው ነገሮች ግን ብታስብ። ከመናገርህ በፊት ቀድመህ አስብ። ይሄ ነገር ህዝብን ይጎዳል፣ ለህዝብ ጥሩ አይደለም ብለህ ማሰብ አለብህ። ገና ለገና አዲስ ዩቱበር ነኝ ብለህ የማይሆን ቃላት መታወቅ ስለፈለክ ነው። እንደኛ ክብር ላይ መትመጣ እኛ መሰነቁ ለሀገር የምንጠቅመው አንድ ካርጎ በላክን ቁጥር 50 ሺ 60 ሺ ምን ከፍለው እኮ እኛ ነን። ይሄ ማለት እኮ ለሀገር ገቢ ማለት እኮ ነው። አረብ ሀገር የግርድና ቦታ ባይኖር እኮ ኢትዮጵያ ራሱ ብዙ ኢኮኖሚ እንደሚቀንስ ታውቃለህ። ብቻ ግን አንተ ይሄ መቼ ይገባሃል? ግን ገረድ በሚለውን ነገር ግን በጣም የምታሳፍር እና የምታሳዝን ሰው ነህ። ለወደፊቱ ግን ከምታረጋቸው ነገሮች መቆጠብ አለብን። የምትናገራቸውን ነገር መቆጠብ አለብህ። ይሄ ያስጠላብኛል፣ ይሄ ያምርብኛል ማለት አለብህ እንጂ አንቺ ገረድ ኬት ምን አለሽና ነው። አንሺ ይህን ቆሻሻ አንሺ ረበስማ አንተ ምን አይነት ሰው ነህ ግን? ያውም እኮ ቤቷ ነው እኮ ሄድከው። ቤቷ ሄደ በሯን ከፍተህ ነው እኮ የገባኸው። ይሄ ራሱ አንድ ትልቅ ድፍረት ነው። ብትተዋወቁ ራሱ ልመጣ ነው ተብሎ ይደወላል፣ በራ ይቆሞ በሪ ይንኳኳል፣ ባህላችን ነው። ግን አንተ እንደ ራስህ ቤት የራስ ቤት እንኳን ክብር አለው። አገባብክ ቤት ውስጥ እንዴት እንደምትንጎራደድ ምናምን ነገር አለ አይደል? እንዴ የራስ ቢሆንም አንዴ ልትሆን ነው። ብቻዋን አገኘሃትና ይሄንን ሁሉ ነገር ለመናገርም ለመደፋፈርም ያበቃ ይሄ ነው አይደለም። ስለዚህ እንከባበር የሚለውን ነገር የሚለውን አዳምጥሽ፣ እንከባበር የሚለው ዘፈን አለ። ስለዚህ ስነ ስርአት ይኑርክ፣ ተከበር። እቺ ገረድ የምትለዋን ነገር አንፋታህም ይቅርታ እስከምትጠይቅ ድረስ አንተ ማነህ ማንነትህን ማንነትን ማወቅ እንፈልጋለን ከዚህ ተነስተ በድፍረት ገረድ ብለ የተሳደብክበት ምክንያት ምን እንደሆነ ሊገባን አልቻለም ስለዚህ ክብርን ጠበቀ ብትቀመጥ ጥሩ ነው ብዬ ላለ ልጅቷ ላይም አትድረስባት ስልኳን ሁሉ እስከማሰበር ድረስ የደረስከው ይህ ሁሉ ከምን ተነስተ ነው ከምን ተነስተ ነው ይህ ሰው የላትም ብለህ ነው አይምሰልህ ማንም ሰው አለዘር አለወገን አይፈጠርም እንዳይመስልህ ግን ሰው ለመኖር ሲል ብዙ ትዕግስት ያደርጋል ከመሬት ተነስተ ግን እንደዚህ የምታመናጭቃት፣ እንደዚህ የምትሰድባት፣ ሌላው ቢቀር ኦኬ ሌላውን ነገር ትውቅ ቢኖራችሁም ግን ገረድ የሚለውን ነገር እንዴት አንቺ ምን አለሽ፣ ገረድ ምን ይዘሽ መጥተሻል? ምናምን። ኧረ ንቀትህ! የምትገርም ሰው ነህ። በጣም በጣም የምታሳፍር ሰው ነህ። መከባበር ይበልጣል፣ ከምንም በላይ ስታከብር ነው የምትከበረው። ገባክ? ደግሞ ሰው አይን ውስጥ አትግባ፣ በተለይ ማዳም ቅመሞች ላይ አትግባ። አይናቸው ውስጥ ዋጋህን ነው የሚሰጡ እና ያው እኔ አይቻለኝ አስተያየትን ብዙ ሰዎች የሰጡ እንደውም በፖሊስ ሁሉ እንድትያዝ ነው ብዙዎቹ እንትን ያሏት። ያው እንግዲህ ያይሷ ውሳኔ ነው፣ ግን እኛ መብታችንን በነካኸው መሰረት ግን አሁንም ይቀጥላል። ወደፊት ቪዲዮውም ይጨምራል። ስለዚህ እንከባበር፣ እንከባበር። ይቺ ገረድ ያልከባትን ምክንያት ይቅርታ ካልጠየቅ አንፋታህም። እሷ ብትፋታ ከኛ አንፋታህም። ሁልጊዜ ቪዲዮ እንሰራባለን። ምን ታመጣለን እንዴ! በጣም ደፋርና በጣም የምታሳፍር ሰው ነ ከመሬት ተነስታን ገረድ ምን አለሽ? በጣም አሳፋሪ ነገር ነው በእውነት። እንደዚህ አይባልም። እሷን ስናገራት ሌላውን ምን ይለኛል ብለህ ማሰብ አለብህ። የሌላውንም መብት እነካለሁ ብለህ ማሰብ አለብህ። ደግሞ ግርድና ነውር አይደለም፣ ሞት አይደለም። ይህን ያህል ሰርቶ መብላት ነው። የማንነት ስም ነው እንጂ ምንም ማለት አይደለም። የሰው ልጅ እኮ ከትንሽ ከሊስትሮም፣ ከብዙም ተነስቶ ነው ትልቅ ደረጃ የሚደርሰው። ግን አለማወቅህ ነው ይህንን ያለ የተዳፈርከው በጣም የምታሳዝን ሰው እና በጣም የምትገርም ሰውነ አይል መደብ ግን ለወደፊት ጥንቃቄ አድርግ። ኦኬ እና ቤተሰቦች እንግዲህ በጣም የሚያሳዝን ነገር ስለሰማው ነው። ምክንያቱም ያው አፍንጫ ሲነካ አይኔ ያለቅሳል የሚል ነገር አለ። እኛ በአረብ ሀገር የምንሰራ ሰዎች ሰዎች ልንናቅና ልንደፈር አይገባም ልንከበር ይገባል እንጂ የአረብ ሀገር ሴት እኮ እንኳን ለራሷ ለስንት ለስንት ደራሽ ነች ለስንት ደራሽ ነች ልትከበር እና ልትደነቅ ይገባል እንጂ ጭራሽ በማንም ወጠጤ ገረድ እየተባለ በየአደባባዩ ልንሰደብ አይገባም። ምክንያቱም ልጅቷ ገረድ የተባለችበት ምክንያት ምንድነው? አረብ ሀገር ደርሳ የተመለሰች ነች። ስለዚህ አረብ ሀገር ሴቶችን ነው የሚነካው ማለት ነው። እና ተከበር፣ እና በጣም ስላናደደኝ ነው እኔ ከቪዲዮ ወጣ ያለ ንግግር፣ ታዲያ የተናገርኩት በእሱ በተናገረው ምክንያት ነው። ከኔ በላይ ብዙ የሚሳደቡ ሰዎች አሉ። እኔ እንኳን አልተሳደብኩም ያው ቢሆንም ነገሮች አንዳንድ ጣል ጣል ያደረኩበት አናዶኝ ነው። እውነቴን ነው የምላችሁ፣ ሞራል የሚባል ነገር አለ፣ ክብር የሚባል ነገር አለ። ስለዚህ ይህን የተናገርኩበት ምክንያት ይሄ ነው። በተረፈ እንግዲህ ውዶቼ፣ ማሮቼ፣ ፍቅሮቼ ቻው፣ ሰላማችሁን ያብዛልኝ። ዛሬ ተናድጃለሁኝ ብዙ ማውራት አልቻልኩም በእውነት እና ሰላማችሁን ያብዛልኝ። ወዳችኋለሁ። ቻው፣ ባይ ባይ ባይ።